በቻይና ናንጂንግ በተካሄደው ሀያኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ለተሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን አቀባበል ተደረገለት። ዛሬ ጠዋት በቦሌ አየር ማረፊያና በቤልቪ ሆቴል የነበረውን አቀባበል ላይ የተገኘው ባልደረባችን ዳንኤል እንዳለ መረጃውን ሊያደርሰን ስቱዲዮ ይገኛል። እንደምን አረፈድክ? እንደምን ዋልክ? እንዴት ዋልክ? ሰላም። የአቀባበል ስነ ስርዓቱ ምን ይመስል ነበር? ከአየር ማረፊያን ስትወስድ ከሆቴል ያለውን እስኪ በጣም ጥሩ የእንዳነሳው ነው ቀደም ብሎ ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እንግዲህ ደመቅ ያለ አቀባበል ነበር የተደረገላቸው። በተለይ ቦሌ ዓለም አቀፍ አየር ማረፊያ ከፍተኛ የመንግስት የስራ ኃላፊዎች እና እንደዚሁም የቀድሞ ስፖርተኞች አትሌቶች የአቀባበል ስነ ስርዓቱ ላይ ተገኝተው ደመቅ ያለ አቀባበል አድርገውላቸዋል። አትሌቶች እንግዲህ በናንጂንግ በነበረው ውድድር እንደሚታወቀው ሁለት ወርቅ ሶስት የብር በጥቅሉ አምስት ሜዳሊያዎችን አግኝተ እንደዚሁ ከአፍሪካ በቀዳሚነት ከአለም ደግሞ ሶስተኛ ደረጃን ይዞ ማጠናቀቁ ይታወሳል። ከዛ ውጭ የ በቀጥሎ የሄደው እንግዲህ በቤልቪ ሆቴል ነበር የተደረገው የእውቅና መርሀ ግብር። በእውቅናው ላይ የተለያዩ ሀሳቦች ተነስተዋል። በተለይም ደግሞ አትሌቶች በናንጂንግ ያስመዘገቡት ውጤት እንግዲህ ከብዙ ጣውረድ ጋር የተደመረ እና በብዙ ጣውረድ ውስጥ አልፎ ያመጡት ውጤት እንደነበር ተነስተዋል። በተወሰነ መልኩ እስኪ ከአትሌቶች ጋር ቆይታ አድርገን ነበር፣ የአትሌቶቹን ስሜት ተጋርተን እንመለስ። ፓሪስ ሁሉ እንደማውቀው ነው እና ፈጣሪ ረስተኝ ይሄ አንደኛ ጥሩ ነው። ጥሩ ዝግጅት አድርጌ ነበር እና እዛ ህጀም ጥሩ ውድድር ነው ያደረኩት። ፈጣሪ ለደረጊዛ ይ ደግሞ አመሰግናለሁ። በናንጅንግ የነበረው ውድድር በጣም ጥሩ ነበር። ያው ጥሩ ውጤት ያመጣንበት ነው። እኔ ከዚህ በፊትም የ2022 ነው መሰለኝ ሰርቢያ ላይ ተወዳድሬ ነበር። ያው እዛ ላይ ውጤት አልነበረኝም በግሌ። በሀገር ደረጃ በጣም ጥሩ ውጤት አምጥተን ነበር። አሁን ደግሞ ያው ጥሩ ውጤት ነው ያመጣ ነው። ሶስት ውስጥ እንደምገባ እርግጠኛ ነበርኩ። ለዛ ነው ዙሩን በጣም አክርሬን ሄድኩት። ለመቁረጥ አስቤ ነበረ። ጓደኛዬም ትንሽ አሟት ስለነበረ እሷ እንደ ውድድሩ በንጋታው ሲሆን ትንሽ የህመም ስሜት ነበረባት። እሷን ጠብቂያት ነበር። በእርግጥ ግን ደግሞ እሷ አንድ እኔ ሁለት አድርጌ ገምቼ ነበረ። አልተሳካም። እሷ አልቻለችም ህመም ላይ ስለሆነች፣ እንግዲህ የብር ሜዳሊያውን አግኝቻለሁ። ብዙ ጊዜ እንግዲህ በሀገራችን የአትሌቲክስ እንደ አጠቃላይ በስፖርቱ ደግሞ የመሰረተ ልማት ችግር አንደኛውና ዋነኛው ፈተና ነው። በተለይ አትሌቶች በእንደዚህ አይነት ውድድር ላይ የትራክ ሁኔታ አለመኖር ጥራት ያለው ትራክ ከዛም ውጪ ጥራቱ እንኳን ባይኖሩ ብዛት ያለው ትራክ ባለመኖሩ በብዛት እየተቸገሩ እንዳለ በዚህ የእውቅና መርሀ ግብር ላይ ተነስቶ ነበር። ከዚሁ ጋር በተያያዘ የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ደኢታ መክዩ መሐመድ ተከታዩን ሀሳብ አስተዋል። የእሳቸውን ሀሳብ ተከታትለን በአጭሩ እንመለሳለን አጠቃላይ ከስፖርት ፋሲሊቲ ጋር በተገናኘ መንገድ መንግስት ሁለት አቅጣጫዎችን አስቀምጦ እየሰራ ይገኛል። በአትሌቲክስ ብቻ አይደለም። ብሔራዊ ቡድናችንም በአሁኑ ጊዜ ውጭ ነው እየተጫወተ ያለው በሀገር አቀፍ ደረጃ ስታንዳርዱን ያሟላ ስቴዲየም በማጣታችን የተነሳ ብሔራዊ ቡድናችን ውጭ ነው ጨዋታውን በዶላር እየከፈለ እየተጫወተ ያለው ማለት ነው። ከዚህ አኳያ መንግስት ምን እየሰራ ይገኛል ብላችሁ ከጠየቃችሁ መንግስት በረጅም ጊዜ በአጠቃላይ በሀገሪቱ ያሉትን ስፖርት ፋሲሊቲዎችን ደረጃውን ጠብቆ እንዲሰራ ሰፊ ስራ እየሰራ ይገኛል። በቀጣይ የኢትዮጵያ ስፓልና ስፖርት ሚኒስቴርን ጨምሮ እንደዚሁም የኦሎምፒክ ኮሚቴ በጋራ ሆነው የተሻለ የሽልማትና የእውቅና መርሃ ግብር እንደሚያዘጋጁም እንደዚሁ ዛሬ በነበረው የእውቅና መርሃ ግብር ላይ ተገልጿል። ሰለሞን ባልደረባይ፣ ዳንኤል እንዳለ፣ ላደረስከን መረጃ በጣም አመሰግናለሁ። አመሰግናለሁ።